የዩናይትድ ስቴትስ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ተሂራን ከዋሽንግተን ጋር ስምምነት ላይ ለመድረስ የኑክሌር ማበልጸጊያ መርሃ ግብሯን ማቆም እና ማስወገድ አለባት ማለታቸው አነጋጋሪ ሆኗል። ስቲቭ ዊትኮፍ ቀደም ሲል አሜሪካ የኢራንን ዩራኒየም ማበልጸጊያ ፕሮግራም ለማጥፋት ሳይሆን ለመክታት እየፈለገች እንደሆነ መጠቆማቸው ይታወሳል። የኢራን ሁለንተናዊ መሪ አያቶላ አሊ ሆሚኒ ድርድሩ ውጤት ሊያስገኝም ላያስገኝም ይችላል በማለት በድጋሚ መናገራቸው ተዘግቧል። ዊትኮፍ በሰጡት አስተያየት ኢራን ኃይልን ለማመንጨት በዝቅተኛ ደረጃ ዩራኒየም ማበልጸግ ትችላለች በማለት ከአሁን ቀደም እንደሚያቀርቡትን ሀሳብ የሚቃረን ይመስላል። ጠንካራና ፍትሀ የሆነ ስምምነት መፍጠር ለዓለም ሰላም በጣም አስፈላጊ ነው። እናም ይህን እንዳደርግ ፕሬዝደንት ዶናልድ ትራምፕ አዘውኛል ብለዋል። የዊትኮፍ ኦፊሰላዊ ማድረግ የመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልክተኛ ናቸው። ነገር ግን የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሩሲያና ከኢራን ጋር ንግግሮችን የመምራትን ጨምሮ ከአካባቢው ባለፈ በርካታ ከፍተኛ ኃላፊነቶችን ሰጥተዋቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ስለ ኢራን ድርድር የዊትኮፍን የቅርብ ጊዜ መግለጫን በማስተጋባት አሜሪካ የኢራን ዩራኒየም የማበልጸጋን ለማስወገድ እንደምትፈልግ ገልጿል። ዊትኮፍ ከኢራን ባለስልጣናት ከኢራናት ጋር በተደረገው ድርድር የቡድኑ አካል የነበሩ ሲሆን ቅዳሜ ዕለት በኦማን ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በቀጥታ ተገናኝተዋል። ተጨማሪ ድርድሮችን ከቀናት በኋላ ለማድረግም ቀጠሮ ይዘዋል። ሰኞ ዕለት ለፎክስ ኒውስ እንደተናገሩት ዊትኮፍ አሜሪካ የኢራንን የዩራኒየም ማበልጸጊያ እንድትቆጣጠር ትፈልጋለች። ይህም የዩራኒየም የአቶሚክ ስብጥርን በመቀየር የኒኩሊየር ነዳጅን ለማምረት እንደምትፈልግ ጠቁመዋል። ዩራኒየም ዘጠና በመቶ ሲበለጽግ ለጦር መሳሪያ ሊውል ይችላል። በ2015 ስምምነት መሰረት ከ3.67 በመቶ ያለፈውን ማበልጸጊያ ያስፈልጋቸውም ሲሉ ዊትኮፍ ተናግረዋል። በአንዳንድ ነገሮች እነሱ ከ20 በመቶ እስከ 60 በመቶ ማበልጸግ ይፈልጋሉ። ይህ ደግሞ ሊሆን አይችልም። እነሱ እንዳሏቸው ሲቪል ፕሮግራሞች ከ3.67 በመቶ በላይ ያስፈልጋቸውም ሲሉ ተደምጠዋል። ይህ አባባል የኢራን የማበልጸግ ፕሮግራም ሙሉ በሙሉ እንዲሰረዝ ከሚጠይቁ ወግ አጥባቂ የአሜሪካ ፖለቲከኞች ጋር ትችት ውስጥ አስገብቷቸዋል። ተሄራንና ዋሽንግተን በኒኩሌር መርሃ ግብር ዙሪያ ለብዙ አስርተ ዓመታት በውይይትና በውጥረት ውስጥ አልፈዋል። ተከታታይ የአሜሪካ መንግስት መሪዎች ኢራን የኒኩሌር ጦር መሳሪያ እንዳትታጠቅ መከላከሉ ቀዳሚ የውጭ ጉዳይ ፖሊሲ እንደሆነ ይታወቃል። እንደ አውሮፓውያን አቆጣጠር በ2015 የኢራን ኒኩሌር ፕሮግራም በተመለከተ አሜሪካንን ጨምሮ ሌሎች ሀገራት በማካተት በጋራ አጠቃላይ የድርጊት መርሃ ግብር ስምምነት ለተደረሰባቸው ጉዳዮች ነበሩ። አሜሪካ እንደተለመደው የመሪነት ሚና ነበራት። ይህ ስምምነት ኢራን ዩራኒየም ማበልጸጊያዋን ወደ ሶስት ነጥብ ስድስት ሰባት በመቶ በማሳደጉ በኢኮኖሚያ ላይ የተጣለውን ዓለም አቀፍ ማዕቀብ እንዲነሳ አድርጓል። በዚያን ጊዜ የወቅቱ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ይህ ስምምነት ኢራን የኒውክሌር የጦር መሳሪያ እንዳታገኝ የሚከላከል ዘዴ ነው ሲሉ አወድሰውት ነበር። ነገር ግን ሪፐብሊካኑ ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 ስምምነቱን አሻሽለውታል። ከዚያ ጊዜ ጀምሮ ዩናይትድ ስቴትስ በኢራን ላይ ማዕቀብ ስትጥል ቆይታለች። ቴህራን በምላሹ የኒኩሌር መርሃ ግብሯን ከፍ አድርጋለች። በዚህ ዓመት ለሁለተኛ ጊዜ ወደ ዋይት ሀውስ ከተመለሱ በኋላ ትራምፕ የኢራንን በተለይም ወደ ቻይና የሚላከውን የነዳጅ ዘይት ብለማፈን በማለም ከፍተኛ ጫና መፍጠሪያ የተባለውን የኢኮኖሚ ማዕቀብ በኢራን ላይ በድጋሜ ከፍተዋል። ዊትኮፍ ከፎክስ ጋር ባደረጉት ቃለ ምልልስ የትራምፕ አስተዳደር ከኢራን ኒኩሌር ባሻገር በተለይም በሚሳይል ፕሮግራሟ ላይ ስምምነት እንደሚፈልጉ ተናግረዋል። ዋሽንግተን እዚያ ያከማቹትን ሚሳይሎች አይነት ጨምሮ ከኢራን የጦር መሳሪያ ማረጋገጫ እየፈለገች እንደሆነ አክለዋል። ይሁን እንጂ የማክሰኞ መግለጫ ዩናይትድ ስቴትስ በኢራን ውስጥ የዩራኒየም ማበልጸግ እንዲቆም እንደምትፈልግ የሚያመላክት ይመስላል። የኢራን ባለስልጣናት ሀገሪቱ የኒኩሌር ቦምብ ማበልጸግ እንደማትፈልግ ለአስርተ ዓመታት ሲናገሩ ቆይተዋል። ሀገራቸው የኒኩሌር ኃይልን የመጠቀምና የመፍጠር መብት እንዳላትም ለመናገር ግን አላቅማሙም። በተለይ ባለፈው አንድ ወር በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ የደረሰበት ወቅት ነው ማለት ይቻላል። በመጋቢት ወር አጋማሽ ላይ ትራምፕ ኢራኖች ከአካባቢው አጋሮቻቸው አንዱ በሆነው የየመን የሚገኘው የሁቲ ቡድን ላይ በቀይ ባህር መርከቦች ላይ የሚያደርሰውን ጥቃት ከቀጠለ በኢራን ላይ ያጸፋው እንደሚመልሱ ሁሉን ሲይዝቱ እንደነበር ይታወሳል። ሁቲዎች የሚተኩሱት እያንዳንዱ ጥይት ከኢራን ጦርና አመራር የተተኮሰ እንደሆነ ይታሰባል። እናም ኢራን ተጠያቂ ትሆናለች፣ በውጤቱም ትጎዳለች፣ መዘዙም አስከፊ ይሆናል ሲሉ ትራምፕ ትሩዝ በተሰኘ ሶሻል ሚዲያ ገጻቸው ላይ ጽፈዋል። ትራምፕ አሁን ያለው የኒክሌር ድርድር ያለ ስምምነት ከተጠናቀቀ ዩናይትድ ስቴትስ ወታደራዊ እርምጃ እንደምትወስድ ጠቁመዋል። ይሁንና አሁንም ዩናይትድ ስቴትስ ፕሬዚደንት ተሄራንን የኒክሌር ጦር መሳሪያ እንዳታገኝ ለማድረግ ዲፕሎማሲያዊ ስምምነት እንደሚመሩት አሳስበዋል። ሰኞ ዕለት ትራምፕ ጉዳዩን ለመፍታት አፋጣኝ ድርድር እንዲደረግ ጥሪ አቀርበው አለበለዚያ በተሄራን አስቸጋሪ ያሉትን እርምጃ እንደሚወስዱ በድጋሚ አስፈራርተዋል። ንግግሮቹ በመካሄድ ላይ ባሉበት ወቅት የአሜሪካ ውጭ ጉዳይ ፖሊሲ አክራሪዎች እንደ አውሮፓውያን አቆጣጠር በ2015 ከተደረሰው ስምምነት ጋር የሚመሳሰል ስምምነት እንዳይፈጸም አስጠንቅቀዋል። ለማሳያም ባለፈው ሳምንት ዘጠኝ የሪፐብሊካን ኮንግረስ አባላት የኒውዮርኳ ክላውዲያ ቴኒና፣ የጆርጂዋ ባሪ ላውደር ሚልክ ስምምነቱን ተህራን ዩራኒየም የማብለጽግ አቅሟን በቋሚነት እንዲያስወግድ ለትራምፕ ደብዳቤ ጽፈዋል። በተህራን ያለው ገዢ አካል የኒውክሌር መርሃ ግብሩን ሲያራምድ ዲፕሎማሲያዊ ድርድርን እንደጋሻ በመጠቀም የመዘግየትና የማታለል ጥበብን ተክኖ በታል ሲሉ አክለዋል። እስራኤል በአካባቢ የአሜሪካ ከፍተኛ አጋር ሆና በግልጽ ይፋ ያልወጣ የኑክሌር የጦር መሳሪያ እንዳላት በሰፊው ይታመናል። የኢራን ባለስልጣናትም ተሄራን በባራክ ኦባማ ዘመን የገባችውን ቃል ኪዳን ስትፈጽም አሜሪካ ስምምነቱን በመተው ላይ መሆኗን በመጥቀስ አዲስ ስምምነት ላይ ያላቸውን ጥርጣሬ ገልጸዋል። የኢራኑ አያቶላ አሊ ኻሜኒ ማክሰኞ ድርድሩ ውጤት ሊያስገኝም ላያስገኝም ይችላል፣ ሲሉ ለሀገሪቱ እስላማዊ ሪፐብሊክ የዜና አገልግሎት ገልጸዋል። እኛ ስለ እነሱ በጣም ተስፈኛ እንሆንም፣ ተስፋም አንቆርጥም። በእርግጥ ነው በጣም እንጠራጠራቸዋለን። ነገር ግን በራሳችን አቅም እንተማመናለን፣ ሲሉ ተናግረዋል።